ያን ላይ ሲጣሴመ ነሪበማሪና እንዴት አድዋ ኮናት አድዋ ርስት አድዋ እውነት አድዋ ጽላት አድዋ ታቦት አድዋ ማተብ አድዋ ሶላት አድዋ ጾሎት አድዋ ማሌት አድዋ ግዝት አድዋ ፍትሐት አድዋ ንሳ አድዋ ምረት አድዋ ሀያት አድዋ ረመት አድዋ ምሬት አድዋ ብሶት አድዋ ቁጭት አድዋ ትንግርት አድዋ ቁጣ አድዋ ንዴት አድዋ ጽናት አድዋ ትግስት አድዋ እምነት አድዋ አንድነት አድዋ ጠበል አድዋ ድነት አድዋ ስሬት አድዋ ፍካት አድዋ ድባር አድዋ ሐሴት አድዋ አስራት አድዋ ብስራት አድዋ ቅኝት አድዋ ውበት አድዋ ማር አድዋ ሬት አድዋ ግድ አድዋ መብት አድዋ ሞት አድዋ ሽረት አድዋ ምጻት አድዋ ቅጽበት አድዋ ዛሬ አድዋ ትናንት አድዋ ትንቢት አድዋ ስለት አድዋ ኪዳን አድዋ ኩራት የነፃነት የተስፋ ጥንስ የጀግና ጥንት መሥዋዕትነት የደም ሰማዕትነት እስኪያሁን ማን ይሙት ቢሸለል ቢፎከርላት ቢቀደስ ቢዘመርላት ቢሰበክ ቢሰገድላት ብትነግስ ቢዘከርላት አድዋ ጃሎ ቢቀነቀን ቸበለው ቢፎከር ጎራው ቢወርድላት አድዋ የጀግና ጥሪ መለከት አይወድቅም አገር አይገፋለት የጥቁር ሕዝብ የነፃነት ድል የአንድነት የሀገር ኩራት። እንዴት አድዋ እኮ ናት። እናም አንተ ነፍስ በብሔር ጥማት ስሜት ባጉል እብሪት የታተተ ልብህ በዘር በጎሳ እንደበት በባዕድ ቃል የቃተተ አካል የአገር አፈር አንሶት በሰው አሸዋ የቧተ እዋስ የወገን መዓዛስ ንቆ የባር ጠረን ያሸተተ የእናት አባት ወጉን ትተህ በሰው ባህል የተቀየት የባዕድ ገመና ስታስስ አንተኑ ማወቅ ያቃተ የራስ ወርቅ ቃላ ድምቅ ብሎ የሰው መዳብ የተመኘህ አንተ ነፍስ ውሉን የሳተ። እንዴት ብለ ካልኸኝማ ጊዜ ዘመን የማይሽረው ያውል የአያት ታሪክ ያውል የአያት አርማ በጀግና ደም የረቀቀ የአንድነት የኩራት ዜማ። እናማ አንተ ነፍስ ውሉን የሳተ ልብ እውነቱን ከሻተው የኔን ተረት ተረተውና የአባትን ጋሻ ጠይቀው። አዎ፣ እሱ ነው ልኩን የሚያውቀው። በሱ ነው እውነት የሚያምረው። በሱ ነው ታሪክ የሚጠመው። እንጂኔማ ላውራ ብልስ በምንቋንቋ ባይት ዜማ የጊዮርጊስን ሰማትነት፣ የአባቴ ምኒሊክን እውነት፣ የትጌጣይቱን ብልጠት፣ ያሉላባ ነጋን ጀግንነት፣ የራስ መኮንንን ብስራት፣ የወለየ ብጥሉን ድፍረት፣ የንጉስ ሚካኤልን ኩራት፣ የባልቻ ሳፎን ጉልበት፣ የባሻ ገብሬን ጽናት በምን ዜማ በምን መዝሙር በምን ፊደል በምን ቃላት እንዴት ብዬ ልግለጽልህ? ይልቅስ የኔን ተረት ተረትተውና የአያት ጋሻ ይንገር ጎራዴ ሰይፉን ጠይቀው ጋራ ተራረው ያውዋይ፣ እንጂ እኔማ ምን አውቅልህ። አድዋ ማለት እኮ ይከበሩባት ሀገር፣ ይሰገድላት ታቦት፣ ይዘመርላት አርማ፣ ይጸለይላት ስለት ይሰውላት ሕልውና ይታገሱላት እውነት ያወርሷት የዘላለም ቅርስ ይናገሩባት አንደበት ያምኑባት ያንገር ማተብ ይለፈፍባት ነጋሪት አድዋ የነፍስ ጥሪ የነፍስ ኪዳን ራስ ወድቆ ሀገር ማዳን ማርያምን አማል አጀለኝ ምላለ ታምኖ በቃል የመገኘት አጥንት ከስክሶ በደም ሰማትነት ዘመን የማይሽረው ደማቅ ታሪክ መስራት አድዋ ዘራፍ አድዋ እምቢባይነት የጥቁር ሕዝብ የነፃነት ድግ የሀገር የአንድነት ኩራት አድዋ ርስት አድዋ እውነት አድዋ ጽላት አድዋ ታቦት አድዋ ትግሥት አድዋ ጽናት አድዋ እምነት አድዋ አንድነት አድዋ ጠበል አድዋ ድነት አድዋ ትንቢት አድዋ ስለት አድዋ ኪዳን አድዋ ኩራት የነፃነት የተስፋ ጽንስ የጀግና አጥንት መሥዋዕትነት የደም ሰማትነት እስኪያሁን ማን ሙት ቢሸለል ቢፎከርላት ቢቀደስ ቢዘመርላት ቢሰበክ ቢሰገድላት ብትነግስ ቢዘከርላት አድዋ ጃሎ ቢቀነቀን ቸበለው ቢፎከር ጎራው ቢወርድላት አድዋ የጀግና ጥሪ መለከት አይወድቅም አገር አይገፋለት። የጥቁር ህዝብ የነፃነት ድል የሀገር የአንድነት ኩራት፣ እንዴት አድዋ እኮ ናት! ተው አድዋማ፣ አድዋ ናት ተው ያን ላይ ሲጫስ የማታ ነጋሪታለ በማሪእና ከታት ባጅ ሰራዊት